ሰላም አድማጭ ተመልካቾቻችን የእለቱን ያሳሽ መረጃዎች እናቀርብላችኋለን። ለእለቱ ከያዝናቸው መረጃዎች መካከል መንግስት የፖለቲከኛው ልደቱ አያሌውን ንብረት ጨምሮ የጋዜጠኛ ሀብታሙ አያሌውንና የዘመድኩን በቀለ ንብረት ማገዱ ተገለጸ። ሌተና ጄኔራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆኖ መሾማቸውን እንደሚደግፉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ከ2019 ዓ ም ጀምሮ ሶስተኛ ዓመት የጨረሱ ተማሪዎች አራተኛ ዓመት ከመግባታቸው በፊት የአንድ አመት አገልግሎት ይሰጣሉ ስለመባሉ እንነግራችኋለን። ግማሽ ሚሊዮን ብር በስህተት የገባለትን ግለሰብ ለባለቤቱ በመመለሱ ምስጋና ስለተቸረው ግለሰብ የምንላችኋለን። መንግስት የእነ ልደቱን ንብረት ማገዱ ተሰምቷል። የአቶ ልደቱ አያሌውን ጨምሮ የሀብታሙ አያሌውና የዘመድኩን በቀለ ቤት ማገዱን መንግስት አስታወቀ። መንግስት በአቶ ሀብታሙ አያሌውና ዘመድኩን በቀለ ስም በአዲስ አበባ ከተማ በስማቸው የተመዘገበ ቤት ማግኘቱን አስታውቆ ከዛሬ የሚያዝያ 7 2016 ዓ.ም ጀምሮ እንዳይሸጥ እንዳይለወጥ ግጥ እያለው ብሏል። መንግስት በአቶ ሀብታሙ አያሌውና ዘመድኩን በቀለ ስም በአዲስ አበባ ከተማ በስማቸው የተመዘገበ ቤት ማግኘቱን አስታውቆ ከዛሬ የሚያዝያ 7 2017 ዓ.ም ጀምሮ እንዳይሸጥ ውስጥ እንዳይለወጥ እግድ ጥያለሁ፣ ብሏል። መንግስት በተጨማሪም በላሊበላ ከተማ የሚገኘውን የፖለቲከኛ አቶ ልደቱ አያሌውን ቤት ማገዱን ገልጿል። ወደ ቀጣይ መረጃ ስናልፍ ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሆኖ መሾማቸውን ደግፋለሁ ሲሉ ዶክተር ደብረጽዮን ተናገሩ። ሹመታቸውን ከኢትዮጵያ መንግስት የተስማማሁበት የምደግፈውና የምቀበለው ነው ብለዋል። ስልጣኑ ባከተመው በአቶ ጌታቸው ረዳ ሲመራ የነበረው ጊዜያዊ አስተዳደር የጠፋው ጊዜን ለማካካስ በቁርጠኝነት እሰራለሁ ሲሉ ገልጸዋል። የፌዴራል መንግስት የሰላም ስምምነት የሚጻረሩ የተናጠል አዋጆች ደንቦችና መመሪያዎችን ከማውጣት ይቆጠብ ሲሉም ተናግረዋል። ብሔራዊ የክህደት ቡድኑ ወይም የጌታቸው ረዳን አስተዳደር ከስልጣኑ እንዲወርድ የህዝባችን አስተዋጽኦ ከፍተኛ ነበር ሲሉም በመግለጫቸው ጠቁመዋል። ከ2019 ዓ.ም ጀምሮ ሶስተኛ ዓመት የጨረሱ ተማሪዎች አራተኛ አመት ከመግባታቸው በፊት የአንድ አመት አገልግሎት እንዲሰጡ ይደረጋል ሲሉ የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ አስታወቁ። በዩኒቨርስቲ የሚማሩ ሶስተኛ ዓመት የጨረሱ ተማሪዎች አራተኛ አመት ሳይገቡ ለአንድ አመት አገልግሎት እንዲሰጡ ለማድረግ የተጀመረው እንቅስቃሴ ከ2019 ዓ ም ጀምሮ ተግባር ላይ እንዲውል የትምህርት ሚኒስቴር ጠቁመዋል። ከዚህ በፊት የነበረ ነው አዲስ አይደለም ሲሉ ገልጸዋል። ሁለት ጥቅም አለው ብለን ነው ይሄንን የምናደርገው። አንደኛ ልጆቹ ዝም ብሎ ቀለም ትምህርት ብቻ ተምረው ሳይሆን ተግባራዊ የሆነ ትምህርትንም ለአንድ አመት ሄደው የሚሰሩበት ከማህበረሰቡ ጋር የሚተዋወቁበት ያሉ ሲሆን በሌላ በኩል የአስተማሪዎች እጥረትን ስላለ ልጆች ወደ አስተማሪነት ለአንድ አመት ቢሆን በማስገባት ነው ብለዋል። ግማሽ ሚሊዮን ብር በስህተት የገባለት ግለሰብ ለባለቤቱ በመመለሱ ምስጋና እየተቸረው ነው። በቅርቡ የጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው ውሳኔ መሰረት በባንክ አካውንት የተላከለት ሰው ገንዘቡ የተላከው በስህተት ሆኖ ቢገኝም ኅሊናው አዞት ካልመለሰ መጠቀም ይችላል ይላል። የላኪው ስምና አካውንት በትክክል ተጠቅሶ ከላከ ስህተት አለመሆኑን ወስኗል። በህጉ ይህ ሆኖ እያለ አንዳንድ ለነፍሳቸው የሚኖሩ ሰዎች የሰው ሀቅ የሰው መሆኑን ጠንቅቀው ያውቃሉ። በመሆኑም መሀመድ አውል አህመድ የተባለ ግለሰብ አንድ የማያውቀው ሰው ወደ አካውንቱ ግማሽ ሚሊዮን ብር በስህተት ያስገባለታል። ሰውየውም ስልክ ደውሎ ይማጸ ነዋል እሱም አብሽር፣ ይሄ የኔ ሀቅ ባለመሆኑ እመልስላለሁ ብሎ በቃሉ መሰረት ይህን ያደረገ ግለሰብ ታዲያ ብዙዎች ምስጋናን ችረውታል። አድማጭ ተመልካቾቻችን፣ አሳሽ ሚዲያ ሰብስክራይብ በማድረግ በየዕለቱ ትኩስ መረጃዎችን ይጋሩ።